በፋና ዘጠናችን ከአዳማ የኦሮሚያ ክልል መንግስትና የብልጽግና ፓርቲ የኦሮሚያ ቅርንጫፍ የ2018 የመጀመሪያ ሮብ ዓመት የፓርቲው እና የመንግስት ግምገማ እየተካሄደ እንደሆነ እየነገርናችሁ ነበር። በስፍራው የሚገኘው ባልደረባችን ሚልኪያስ አዱኛ ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ በድጋሚ አግኝተነዋል። ሚልኪያስ፣ እንግዲህ ቅድም የተወሰኑ ሀሳቦች ስታነሳ ነበረ። ቀሪ መረጃዎችን ተመልካቾች ብታደርስልን። አመሰግናለሁኝ፣ ቤተልሔምና ሀይለ ኢየሱስ። እንግዲህ ቀደም ሲል እንዳነሳሁት እንግዲህ በክልሉ እንዳዲስ ስለተደራጁ ቀበሌዎች የተለያዩ ድጋፎችን የክልሉ መንግስት እያደረገ እንደሚገኝ ነው፣ እንግዲህ የክልሉ ርዕሰ መስተዳደር እያነሱት ማለት ነው። ይህንን ከነዚህም ውስጥ አንዱም በሎጂስቲክስ ዘርፍ ቀበሌዎቹንና ወረዳዎቹን መደገፍ እንደሚያስፈልግ ነው ያነሱት ማለት ነው። ይህም ደግሞ በዋናነት ለኅብረተሰቡ ቀልጣፋና ፈጣን የሆነ አገልግሎትን ለመስጠት እንዲያስችል በማሰብ ነው ማለት ነው። ይህንን ያደረጉት እንግዲህ የክልሉ ርዕሰ መስተዳደር በዚህ መድረክ ላይ ሲያነሱም ለእነዚህ ቀበሌዎችና ወረዳዎች ከዚህ ቀደም የኮምፒውተሮች የጽህፈት መሳሪያዎችና ሌሎች አስፈላጊ የሚባሉ ቁሳቁሶችን ድጋፍ ማድረጉን ነው እንግዲህ ያነሱት ማለት ነው። እንዲህ ያሉ ድጋፎች ታዲያ ተጠናክሮ እንደሚቀጥሉና የሚፈለገውን ሁለንተናዊ ብልጽግና ለማረጋገጥ ለነዚህ ከታችኛው ለሚገኙ የመንግስት መዋቅሮች የሚደረጉ ድጋፎች ተጠናክሮ እንደሚቀጥሉ ነው ማለት ነው ያነሱት። ከዚህ ባሻገር እንግዲህ ከሰአቱ የመንግስትና የክልሉ መንግስትና የብልጽግና ፓርቲ የ የክልሉ ቅርንጫፍ ሲያደርጉት በዋሉት ውይይት ችግሮችን ነክሶ ለማውጣት የሚያስችሉ የመፍትሄ አቅጣጫዎችን ለማስቀመጥ የሚያስችሉ ሀሳቦችን በእነዚህ ጉዳዮች ላይ ሲወያዩ ነው የነበሩት ማለት ነው። እንግዲህ በዛሬው ከሰዓት ውሎ በተለይም የተገኙ ስኬቶች እንዳሉ ሆኖ ከነዚህ ጎን ለጎን ደግሞ የተስተዋሉ ክፍተቶች፣ ችግሮች ምክንያታቸው ምንድን ነው፣ እነዚህን ችግሮችስ በምን አይነት መልኩ መፍታት ይቻላል በሚለው ላይ ትኩረት ሰጥተው እነዚህ የሚመለከታቸው የክልሉ የመንግስት የስራ ኃላፊዎች ውይይት እንዲያደርጉና የመፍትሄ አቅጣጫዎችን በጋራ እንዲያስቀምጡ የክልሉ ለመመለስ መተደረብ ባስቀመጡት መሰረት በዛ መሰረት ነው እንግዲህ በዛሬው ከሰዓት ሲወያዩ የነበሩት ማለት ነው። እንግዲህ ይህ የሶስት ወር ግምገማው ነገም የሚቀጥል ነው የሚሆነው። በተለይም ደግሞ በነገው እለት በተለይም ለነዚህ ክፍተቶች ወይም እንደ ጉድለት የታዩት የተስተዋሉት ችግሮችን በማስቀመጥ በተለይም ለነዚህ በዋናነት የመፍትሄ አቅጣጫዎችን በማስቀመጥ ሰፊ ውይይት ይደረጋል ተብሎ ነው የሚጠበቀው። እንዲሁም ደግሞ ለችግሮቹ መፈጠር ደግሞ ምክንያት ምንድን ናቸው ሚሉት ለነዚህ ሰፊ የሆኑ ምላሾች ይሰጣሉ ተብሎ ነው የሚጠበቀው። እንግዲህ እንደ አጠቃላይ ይህ በዛሬው እለት የጀመረው የክልሉ መንግስት የሶስት ወር የስራ አፈጻጸም ግምገማ እንዲሁም ደግሞ የብልጽግና ፓርቲ የክልሉ ቅርንጫፍ ግምገማ እንግዲህ በአጠቃላይ በነገው እለትም የሚቀጥል ነው የሚሆነው። በዚህ ግምገማ ላይ ታዲያ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ አጠቃላይ የሚመለከታቸው ከፍተኛ የክልሉ የመንግስት የስራ ኃላፊዎች በዚህ ላይ ተሳታፊ እየሆኑ ነው የሚገኙት ማለት ነው። እኛም እንግዲህ ለተመልካቾቻችን እነዚህን ሀሳቦች በቀጣይ የምናደርሳቸው ነው የሚሆነው። ለጊዜው አመሰግናለሁ።